ምዕራፍ 15 እግዚአብሔር ለአብርሃም ቃል ኪዳን እንደሰጠው። ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ጋሻ እሆንሃለሁ፣ ዋጋህም በእኔ ዘንድ እጅግ ብዙ ነው። አብርሃምም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እነሆ ልጅ ሳልወልድ እሞታለሁ፣ የቤቴም መወራሽ ከዘመዴ ወገን የሚሆን የደማስቆ ሰው የማሴቅ ልጅ ይህ እያውብር ነው አለ። አብርሃምም ለእኔ ዘር አልሰጠኸኝም፣ የዘመዴ ልጅ እርሱ ይወርሰኛል አለ። ያም ጊዜ የእግዚአብሔር ቃል ወደ አብርሃም እንዲህ ሲል መጣ። እርሱ አይወርስህም፣ ነገር ግን ከአብራክህ የሚወጣው እርሱ ይወርስሃል። ወደ ሜዳም አወጣውና ወደ ላይ ወደ ሰማይ ተመልከት፣ ልትቆጥራቸው ትችል እንደሆነ ከዋክብትን ቁጠራቸው። ዘርህም እንደዚሁ ነው አለው አብርሃምም እግዚአብሔር አመነ ጽድቅም ሆኖ ተቆጠረለት። ይህችን ምድር ትወርስ ዘንድ ይህችን ምድር ትወርሳት ዘንድ እንድሰጥህ ከከለዳውያን ምድር ያወጣሁ አምላክ እግዚአብሔር እኔ ነኝ፣ አለው። አቤቱ እግዚአብሔር ሆይ እንደምወርሳት በምን አውቃለሁ? አለው። እርሱም አለው፣ የሦስት ዓመት ላም የሦስት ዓመት ፍየል፣ የሦስት ዓመት በበግ፣ ዋኖስም ርግብም አምጣ። እኚህንም ሁሉ አምጥተ ከሁለት ከሁለት ቁረጣቸው፣ ወፎችን ግን አትቁረጣቸው። እንዲሁም እነዚህን ሁሉ ወሰደለት፣ በየሁለት ከፈላቸው። የተከፈሉትንም በየወገኑ ትይዩ አደረጋቸው። ወፎችን ግን አልቆረጣቸውም። አሞራዎችም በተቆረጠው ስጋቸው ላይ ወረዱ። አብራምም በእነርሱ ዘንድ ተቀምጦ አባረራቸው። ፀሐይም በገባ ጊዜ በአብራም ድንጋጤ መጣበት። እነሆም የሚያስፈራ ጽኑ ጨለማ መጣበት። እግዚአብሔርም አብርሃምን እንዲህ አለው። ዘርህ ለእነርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ እወቅ። አራት መቶ ዓመታት ባሪያዎች አድርገው ይገዟቸዋል፣ ያሰቃዩአቸዋል፣ ያስጨንቋቸዋል። ደግሞም የሚያሰቃዩአቸውን እኔ እፈርድባቸዋለሁ። ከዚህም በኋላ ከብዙ ገንዘብ ጋር ወደዚህ ይወጣሉ። አንተ ግን ወደ አባቶች በሰላም ትሄዳለ፣ በመልካም ሽምግልናም ትቀበራለ። በአራተኛው ትውልድ ግን ወደዚህ ይመለሳሉ፣ እስከ ዛሬ ድረስ የአሞራውያን ኃጢአት አልተፈጸመምና። እንዲህም ሆነ፣ ፀሐይም በገባ ጊዜ ነበልባል መጣ የእሳት መብራትና የሚጤስ ምድጃ መጣ፣ በዚያም በተከፈለው መካከል አለፈ። በዚያችም ቀን እግዚአብሔር ለአብርሃም ተስፋ ያደረገለትን ቃል ኪዳን አጸና፣ እንዲህም አለው ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጠስ ወንዝ ድረስ ይህችን ምድር ለዘርህ እሰጣታለሁ፣ ቀኔዎሳውያንን፣ ቄኔዜሳውያንን፣ ቄኔሚሎሳውያንን፣ ኬጤዎናውያንን፣ ፌርዜዎናውያንንም፣ ፈራዮናውያንንም፣ አሞሬዎናውያንንም፣ ከናኔውያንንም፣ ጌርጌሴናውያንንም፣ ኢያቡሴውያንንም